የቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኔ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ ምነው፣ ሰውዬ ቦታ ያንተ ነበረ እንዴ ወይስ በስህተት ነው? ቀነኔ የቀበሩት እዛ ያንተ ነበረ ቦታ? ጉድጓዱ ያንቴ ነው? ያንቴ ከሆነ በጣም ያዛዝናል። አረተው አረተው አረተው፣ ይደብራል። ኦማይ ጋድ ሰው ሲሞትም ሰው ሲኖርም አስቸጋሪ፣ ሰው ሲሞትም አስቸጋሪ። ምን አይነት ትውልድ ነው? በስም አሁን በጣም ሽማግሌ ነው፣ በጣም ትልቅ ሰው ነው። ግን አተሳሰቡ ደግሞ ወራዳ አተሳሰብ ነው። ምን ይባላል አሁን ይሄ ረ እሺ፣ ሞተች ተቀበረች፣ እዛ ምንድን ነው ታደ ምንድን ነው የምትፈልጉት? አውጡ ነው ወይስ እሷ ቦታ የኔ ያስገቡ ነው ወይስ ምንድን ነው አልገባኝም። ነገሩ ምንድን ነው? ምን ፈልጋችሁ ታሁን